ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ትላንትና ይሄ ቪዲዮ መቼ እንደሚለቀቅ አላቅም፣ ግን ትላንትና እሚት ወደ ቤት ተመልሳ ነበር አይታችኋታል። እና ከዛን ሰዓት ጀምሮ ይሄው ታማ ቤቱ ውስጥ ተኝታለች ማለት ነው። ለምን እንደሆነ ምን ሆና እንደሆነ አላቅም። ጭራሽ የፍቅርን እያልን ሳለን እንደገና ደግሞ ሌላ ጣጣን የተጨመረብን በእንቅርት ላይ ጆሮ ደግፍ እንዲሉት ማለት ነው። እና ትንሽ ይከብዳል በጣም ነው። ለሊቱ ሙሉ በጣም ቆረጠኝ ምናለኝ ስትል ነው ያደረችው። እና መናገር እራሱ በጣም አቅቷታል። እና እንትን ያው ምንሆና እንደሆነ እኔ ስለማላቅ መስማትም ስላለበት ሎልን ደውዬ ጠርቼው ነበረ እየመጣ እንደሆነ እኔ የነገረኝ እሚት እሚት እንጂ ወላንሳ ይህን በር ለምን አጸቅው? እናንትና አምጭላት። አጽሚቱ ስሚ፣ ምንድን ነው ሱቆ የሆንሽ? ለምን አትናገርም? የደበቅሽን ነገር ካለ ለምን አትናገርም ሽ ቀና ቀናቤ እና ጠጭበት ያዥበት አንቺ ቀና ትራሱን እስቲ ከጀርባ አድርጊለት። አንቺ ቤተሰቦቻችን የሆድ ቁርጣት መድኃኒት መታወቁ ከሆነ እንዲህ ከስር ከስር ያቃጥልሽ ዳንጭበት። አሁንም እያመመች ነው። መድኃኒቱ ምንም አላሻለሽም እንዴ? ይህ ደግሞ ምን አባቱ ነው የሚቆየው? ጠጭበት ትኩስ ትኩስን ጠጭበት፣ እሱ ነው የሚያሸልሽ። ምግብም ማትበላን ቤተሰቦቻችን፣ አሁን ጭራሽ የሆነ ትኩስ ነገርና ፈሳሽ ነገር ካልሆነ በስተቀር ምንም እየወሰደች አይደል። እፍ ወይ እንዳያቃጥልሽ። በቃ ገቢ ይህን ጠጭበት፣ ካልጠጣሽ ሲጀመር አይታውሽም ትኩስ ትኩስ ነገር ካለ ፍርሽ አይተውሽም። ሲጀመር ማንስ ምን ሆና ነው ይለኛል? እንደ አንተ ልጠይቀህ እንጂ ይኸው ሌሊቱን ሙሉ እንደዚሁ ነው ያደረግህ። ያደረካት ነገር ካለ ተናገር እና ወደ ሐኪም እንውሰደ ተዋጭ ውባት ቀስ በል ደ ያደረካት ነገር ካለ ተናገርና እንውሰዳት እያልኩ ነው። እያየኛለ እ እኔ ስንት ጊዜ እንደምናገር እናንተ ሰላም ባለመፈጠራችሁ ምክንያት ነው የሁሉ ነገር እየተፈጠረ ያለ ማለት ነው። እሚት ተዋት አሟታ ነው እያ ነው። ቁጭ በል እንዴት ነው ቁጭ የምለው? ለምን እንደውስ ቁጭ የማትል ነው መኖና እንደሆነ ልጠይቅህ ነው የጠራሁት እንጂ፣ ነው እዚህ ጋር እኔ እንደዚህ አትሆንም ነበር። የሆነ ያደረግካት ነገር አለ ሆስፒታል ያደረግከው ነገር አለ ወይም አብራችሁ ያደረጋችሁት ነገር አለ። እና ታዲያ ምን ሆና ነው እንደዚህ በአንዴ እንደዚህ ሆነችው? እያለች ያለችው ነፍሰ ጡር ነች ታውቃለህ። ሆዴን ቆረጠኝ፣ ሆዴን በጣም ሲቆርጠኝ ያደረው ምናምን ነው ያለችው ማለት ነው። እየሰማኝ ነው እና ሆዷን ደግሞ ዝም ብሎ ከመሬት ተነስቶ ነው እንደ የሚቆርጣት። ምናልባት እኳው ከጽንስ ጋር የተያዘ ነገር ሊሆን ይችላል። እናንተ እርስ በራሳችሁ ስትባሉ፣ እናንተ እርስ በራሳችሁ ብዙ ነገር ስታደርጉ ይኸው ዛሬ ለዚህ በቃች ማለት ነው፣ ለዚህ ተዳረገች። ከጽንስ ጋር የተያያዘ ነገር ካልሆነ ለምን ሆዷን ያማታል? ሌላ ቦታ ራሷን ምናምን አያማትም። እንዳለ ሆዷን እኮ ነው ለሊቱን ሙሉ እንዲ እንትን ስትል ያደረች ማለት ነው። እኔማ ሌላ ነገር ነው ያሰብኩት። ባለፈውም ስትዝት ነበር። ሲጀመር ስትመልሳት ልጁንም አልፈልግም ብለህ ነው የመለስከው። ይህን አስታውስ። ስለዚህ የሆነ ነገር አብልታት የሆነ ነገር ሰታት። ማታ ነው መድኃኒቱ ለሊቱን መስራት የጀመረው። አንተ ቀን ጀምረህ ቀን ጀምረህ ሰታት በሚጠጣ ነገር ስሚ፣ እሚት የሚጠጣ ነገር ጋብዞች ነበር? አዎ እያለች እኮ ተናገሪ። የሚጠጣ ነገር ጋብዞች ነበረ ወይ ጁስ ምናምን? ወይ ምሪ፣ አንቺን እኮ ነው አረ፣ ምን አይነት ዳ ውስጥ ነው የገባው? መናገር እኮ አቅቷታል። ሲጀመር ጭራሽ ማለት ነው አይነት ነገር ነው። እግዚአብሔር አሟት ነው አሟት ነው ወይ ሆስፒታል ለምን አትሄድም? አሁን እየጠየኩ ያለሁትን ነገር መልስ ያደረግከው ነገር ካለ በጊዜ ሆስፒታል እንሂድና መፍትሄ ይፈለግላት። እኮ ሆስፒታል የምንሄደው ደግሞ አንተ መናገር ያለብን ነገር ስትናገር ነው። የሆነ ያደረከው ነገር አለ። ልጁን ስለማትፈልገው ወደ ቤት ስመልስላት በኋላ በእኔ እንዳታሳብብ ብለህ ያደረከው ነገር አለ ማለት ነው። አስመሳይ ነው አንተ። ሲጀምር እያስመሰልክ ነው ያለው። እንዴት ነው የምታስበው? ይሄንን ነገር አንተ አስመሳይ ነው ብለህ የምታስበው እና እያደረክ ካለው ነገር አንጻር ነው እንደ ፍቅር ፍቅር አሟት ነው። አይተሻታም። ታውቃለህ አሁን ያለሁበትን ሁኔታ አ እን ጭራሽ እሷ እንደዚህ እየሆነች እንደገና ተጨማሪ ሌላ ሰው ታሳምምብኝ አለ እና አንተ ካላሳመምከ ምን ሆና ነው ነው? ጥያቄ እኔ እኮ ምን ብላ ነው ሄደች? ምን ብላ ነው ሄደች? ከዚህ ቤት ስትሄድ አንተ ጋር ብላ ሄደች። እኔ እሱንም እሱንም አላም ነው ሲጀመር፣ ሲቀጥል ትናንትና እንደውም አልፈልጋትም፣ ልጁንም አልፈልግም። ልጁን ካልፈለክ ደግሞ ልጁ ሆድ ውስጥ እስካለ ድረስ የአንተ ልጅ ነው። የትም አይሄድም። የትም ሊፋታ አይችልም። ስለዚህ ምን አድርገሃል? የሆነ ቦታ ላይ ወስደህ የሆነ ነገር አጠጥታት፣ መድኃኒት ሰጣታል ማለት ነው። አንቺ ለምንድን ነው የማትናገሪው? እንደት ነው የምታስበው? እሱን ነገር እንደዚህ አይነት ነገር ታስባለን። ለምንድን ነው እሱ የማትናገሪው? የሚጠጣ ነገር አጠጥቶሻል ወይ እያልኩ ስኮና እንደ ምንም ብትሆኑ እኮ የልጅ እናት ነች አይደለ? የልጄ እናትም የልጄ እናት አይደል? የልጄ እናት ብቻ ታስበዋል። ለምንድነው ቆይ እሚት ማትናገሪው? አንቺ መልስ ስጪ፣ እየጠበኩሽ እኮ ነው። መልስ ስጪኝ እያልኩሽ እኮ ነው። የሚጠጣ ነገር አጠጥቶሻል ወይ? ሪንዳም ሊሆን ይችላል ጁስም ሊሆን ይችላል። ጋብዞሻል ወይ? አንቺ የሆነ ሽንት ቤት ሄደሻሉ? የሚጠጣ ነገር እንትን ሰቶሽ ሽንት ቤት ሄደሻሉ እያልኩሽ ነው። ታዲያ መዋሸቱ ለምን አስፈለገ? አትናገርም ብለህ ነው? ገና ለገና ልትገላት ነው እና አፏ አይናገርም ብለህ ልትገላት ነው? እስቲ ንገረኝ። ለምን ዋሽ? አላስታውስም። እንዴት ነው የማታስታውሰው? አይምሮው አይሰራም? አላስታውስም ነኝ አላስታውስም ማለት ምን ማለት ነው? ከዚህ በላይ እንዴት ነው እሱ እየነገረችም ነው። የማታስታውሰው ስትመጣ በስነ ስርዓት ሰታህታል ማለት እኮ ነው። ና አባ፣ ተነስ፣ ተነስ፣ ተነስ። ከሽ ኒኩ ነኝ እኔ ሲጀምር። አንተ እንደዚህ ያደርጋል ብለ ታስባለህ እንዴ? እሺ እንደዚህ ካላደረግ፣ ምን ሆና ነው ሆዷን የሚያማት? ደም ፈሶሻል? እንደ ምን አይነት አባባል ነው የምትለው? እንደዚህ አይነት ነገር እንዳትል። ለምን እንደው? እሱ ማለት ነው። ለምን እንደው ማለት ነው። አንቺን ነው የደበረችው። ነገር ካለ ተናገር። ደም ፈሶሻል ወይ? ያደረገችው ነገር ካለ ተናገር። ወዴን ብቻ ነው የሚቆርጠኝ፣ ምንም የፈሰሰኝ ነገር የለም። አይደል ሆስፒታል ምን ሄድ ከሆነ ንድ ማ ማንሽ መታ የምትመጣ? እሷ ነች። ሰሞኑን መታ ነበር። መታ ነበር ነው የምትለው ማለት ነው። መንፈሷ ነች መሰለኝ የምትመጣበት እኔ ይሄን ሁሉ ጣጣ ተሸክሜ፣ አንተ ደግሞ እግዚአብሔር ይስጥህ እንካ ጨብጠኝ። ትልቅ ሌላ ጣጣው መጣብኝ ማለት ነው። ደስ ይላል አለ። እኔ ቤቴ ሰላም ሲያጣ ደስ ይላል። ካልጠፋ ሰዓት በዚህ ሰዓት አረገዝን ታረጋገዝን ብላችሁ መጣችሁ። ዝም አልኩኝ። ካልጠፋ ሰዓት ደግሞ አሁን ታመመች። እሷ እዚህ ጋ እኔ ወላንሳ ስንት ቦታ ነው የምትሆነው? እየተሯራጠች እኔ ከመበሳጨት የተነሳ ስራ ከመብዛቱ የተነሳ ከድካም የተነሳ እሷ ላይ እየጮኩባት ነው። ምንም ሳታደርግ እየጮኩባት ነው። እና እንደዛ ካልሆነ ታዲያ ለምንድነው እሱ ድንገት ከአንተ ጋር ከመምጣት ለምንድነው የማሰሙኝ? ሆስፒታል ማ መሄዳችን እኮ አይቀሬ እኮ ነው። ሆስፒታል ሲጀመር እኔ ራሴ እጅ እንደዚህ ያደርጋታል ይቆርጣታል ብዬ መሄድ ስለውቃታት መድኃኒት ገዝቼ ስለመጣው ነው እንጂ ቀጥታ እንሄዳለን። እንዴት ነው የምታስበው? እንዴት እንደምታስቡ፣ ማንኛውም መድኃኒት እኮ ለእርጉዛ አይሰጥም። ሲጀመር የሰጣሃት መድኃኒት ነው እያመማት ያለው። እኔ የሰጠኋት እንድትድን ነው። አንተ የሰጣት መድኃኒት ደግሞ እንድትሞት ነው። ገባህ? ትኩሳት አላት እኮ ሆስፒታል እንሄዳለን ግን ማለትእና ሲጀመር ማለት ነው የሆነ የውል አድርገ ከሆነ እስከ ሞት እስከ ሞት ጉዳይ ስለሆነ ማለት ነው እንትን አትልም ፍቅር ታማይ አንቺ፣ ወይኔ! ወላንሳ ወላንሳ፣ ምን ሆነሽ ነው? ምን ሆነሽ ነው? ታይ፣ ፍቅር አሟት ነው። ፍቅር እህትሽ እንዴት አትይዣትም? እስኪ አንተ ነህ ይሄን ሁሉ ነገር። ያው ጋኔ ሆድሽ ላይ ቆማለች።

ና ይዘናት ኒሮ ወረግምና ቦታ ለቃቀኝ አትያዝ ኒኔን ንትይዘኛ ሳሚ ኦይ አንቺ የደበክኝም ነገር ካለ ንገርኝ። የሚት ሆዲሽ ከቆሰለማ የሆነ ነገር አለ ማለት ነው። እሺ፣ ምን ምን ያንቀጠቅጣል? መጀመሪያ ስታደርገው ነበር መፍራት የነበረብን መድኃኒት ስትሰጣት ነበር መፍራት የነበረብን ለያንዳንዱ ነገር። ይቺ ልጅ አንድ ነገር ትሆንና ለያንዳንዱ ነገር ዋጋ ትከፍላታለህ። ልገላት እኮ ነበረ። አሁን እሷ መጠበቅ ሲገባት ራሷ ታማሚ ሆነ፣ ያው ለራሷ ሌላ ጣጣ ውስጥ ገባች። ወላንሳ አንቺ ይችን ተቆጣጠር እያልሽ ነው። በቃ እዚህ ጋር የሆነ እንትን አለ። ነይ ና ቆይ፣ አሁን ይዘና መሄድ ስለማንችል እናናግረውና እሺ የሚለን ከሆነ ሄደን እንጥራ። የሆነ ሐኪም አለ እዚህ። ና በቃ ሄደን ማናገሩ ይሻላል። እዛ ገና ሆስፒታል ይዘናት ከምን እንደዚህ ይሻላል።